ከምዕራብ ይሁን ከምስራቅ ማንም አያውቅም። ብቻ በአዲስ አበባ 22 ማዞሪያ አካባቢ በተከራያት ሱቅ ውስጥ የተለያዩ ሸቀጣ ሸቀጦችን መሸጥ ከጀመረ ከአስር ዓመት በላይ ሆኖታል። በመደርደሪያ ላይ ኦሞና ሳሙናዎች፣ ብስኩቶችና ሲጋራዎች፣ የላስቲክ ውሃዎች፣ የታሸጉ ጭማቂዎች፣ ሌሎችም ቁሳቁሶች፣ ከወለሉ ላይ ደግሞ በጆንያም በማዳበሪያም የተሞሉ የምግብ እህሎችን ከሚሸጥባትና ከአውራው መንገድ ትይዩ ካለችው ክፍል ጋር የተያያዘ ሌት፣ ለራሱ ለመኝታ ቀን ለጫት ማስቃሚያ የሚጠቀምበት በስተጓሮ የራሱ መግቢያ በር ያለው ሰፋ ያለ ሌላ ክፍል አለ። ሕጋዊ ፍቃድ ያወጣው በፊት ለፊት ሰፊ መስኮት ላለው ክፍል ለወጪ ወራጁ ወለል ብሎ ለሚታየው የሸቀጣሸቀጥ ንግድ ሥራ ሲሆን የተለያዩ የጫት አይነቶችን በድብቅ እያስገባ በኋለኛው ክፍል በኋለኛው በር ለሚገቡ ደንበኞቹ የሚቸበችበው ከመንግሥት እውቅና ውጭ ነው። ቢሆንም አንድም ቀን ይደረስብኛል፣ ግብር የማትከፍልበትን ጫት በመቸብቸብህ ትቀጣለህ የሚሉ የመንግሥት ተወካዮች ይመጡብኛል ከሚል ስጋት ገብቶ አያውቅም። የልብ ልብ የሰጠው ደግሞ ከሥራ ሰዓታቸው ውጪ ሰው አየን አላየን ብለው ግራ ቀኙን ኋላ ፊቱን ተገላምጠው በጓሮ በር እየተጣደፉ ከሚገቡት ደንበኞቹ መካከል የደንብ ማስከበሩን የመቆጣጠሩን ሥራ የሚያከናውኑ ሰዎችም ስላሉ ነው። ከፊት ለፊቷ ሱቅ ወደ ጓሮዋ ጫት መቸብቸቢያ ክፍል የምታሸጋግረውን በር በወፍራም መጋረጃ እንዲሸፍናት የነገሩት እነርሱ ናቸው። በስራ መደባቸው ደንብ በተሽየ የጫት መሸጫ ክፍል ደግሞ ደንበኛ ናቸውና ከእርሱ የሕገ ወጥ የጫት ንግድ ይልቅ ለራሳቸው መሸሸጊያነት አስበው ነው ሁለቱ ክፍሎች በወፍራም መጋረጃ እንዲለያዩ ማድረጋቸው። ከወፍራሙ ቀይ መጋረጃ ጀርባ ሚስማርና በለጬ የተባሉ ጫቶችን እየቃሙ የሆድ ወዳቸውን ሊያወሩ ከሚመጡት የተሽየ ደንበኞች መካከል ዶክተሮች፣ ኢንጂነሮች፣ ጋዜጠኞች፣ አርቲስቶች የመንግሥት መሥሪያ ቤት የሥራ ኃላፊዎች፣ መምህራን፣ የዩኒቨርሲቲ ተማሪዎችና ሌሎችም ቱባ ቱባ ዕውቀት ያላቸው ባለሙያዎች ይገኛሉ። በተሼ ጓዳ ውስጥ የማይወራ የማይሰማ የለም። የከተማ የሀገር፣ የአህጉርና የዓለም ወቅታዊ ወሬ የጤና፣ የህንፃ ግንባታ፣ የመልክዓ ምድር አቀማመጥ፣ የስፔስ ሳይንስ፣ የወንዝ፣ የጅረቱ፣ የእንስሳቱ፣ በአጠቃላይ ፖለቲካዊው፣ ማህበራዊው፣ ኢኮኖሚያዊ ጉዳይ ሁሉ እየተነሳ ይተነተናል። ተሼ ባለ ሱቁም ጉንጩን በጫት ወጥሮ ለስላሳውን እየተጎነጨ ከሚቀመጥባት በሸቀጣ ሸቀጥ ከተሞላች ክፍሉ ውስጥ ሆኖ በሰፊውና ወለል ብሎ በተከፈተው መስኮት በኩል አውራ ጎዳናውን እየተመለከተ በአይኖቹ ገበያ ቢጠብቅም፣ ጆሮዎቹ ግን ሁሌም ንቁ ሆነው ከመጋረጃው ጀርባ ካለው ክፍል ተቀምጠው የጦፈ ጨዋታ የያዙትን ደንበኞቹን ከማዳመጥ አይሰንፍም። ጫትን ከቁም ነገር ጋር ከሚያወራርዱት የተለያዩ ባለሙያዎች አንዳንዶቹ ማነተሺ አምቧ አቀብለኝ፣ አንድ ለስላሳ ወዲ፣ በል ና ጫት አቅርብልን ተሹ ሲጋራ ላክማ የሚሉ ድምጾችን ለመስማትና ፈጥኖ ለመታዘዝ ብቻ ሳይሆን በኋለኛው ክፍል ከሚነሱትና ከሚተነተኑት የተለያዩ አጀንዳዎች ዕውቀት ለመሰብሰብ ወቅታዊ የዓለም መረጃዎችንም አፈፍ ለማድረግ ነው። ዐይኖቹን ከደጃፉ ጥሎ ጆሮዎቹን ወደ ጓዳው ማቅናቱ ባለ ሱቁ በጫት ደንበኞቹ ተሼ ተብሎ ቢጠራም በመስኮቱ በኩል ሸቀጣ ሸቀጥ ለመግዛት በሚመጡ ሰዎች ዘንድ ግን ቢቢሲ የሚል ቅጽል ስም ከተሰጠው ቆይቷል። ባለሱቅ፣ ሻማ አለ ብላ ለምትጠይቀው ሴት ሻማውን እያቀበለ አይዞሽ፣ የአባይ ግድብ ሲጠናቀቅ፣ ከሀገራችን አልፈን ጎረቤት አገሮችን ኬንያንም ሱዳንንም የአምፖል ፀሐይ እናወጣላቸዋለን። ከዚያ በኋላ ሻማ ለልደት ብቻ ነው የምትገዥው ካላት በኋላ ከግድቡ ምን ያክል የኤሌክትሪክ ኃይል እንደሚመነጭ ሌላም ሌላም ወቅታዊ መረጃዎችን አቀብሎ ይሸኛታል። ባለሱ ኮንዶም ይኖረሃል ብሎ ለጠየቀውም የታዘዘውን እያቀበለና ገንዘቡን እየተቀበለ ኮንዶም መጠቀም ጥሩ ነው፣ በአሁኑ ጊዜ በሀገራችንና በዓለማችን ይህን ያክል ቁጥር ያላቸው ሰዎች የኤች አይቪ ቫይረስ በደማቸው ይገኛል ይልና እቅጩን ነግሮ ያሰናብታቸዋል። ተሺ ቴሌቪዥንም ሆነ ሬዲዮ ሳይኖረው ጋዜጣ ሳያነብ ለመጣ ለሄደው ሁሉ ከመጋረጃው ጀርባ ከጓዳው የቀሰመውን ዕውቀትና ወቅታዊ መረጃ በመናገሩ ነው። ከሸቀጣ ሸቀጥ ሸማቾቹ ተሼ ቢቢሲው የሚል መጠሪያ ለማግኘት የበቃው ገና የአምስተኛ ክፍል ተማሪ ሆኖ ሳለ ንግድና ወደኒ እንዳለችው ደብተርና እስክርቢቶን እንዳስጣለችው የሚናገረው ተሼ አሁን በ35 ዓመት ዕድሜው ከጫት መሸጫ ጓዳው ከሚቀመጡ የተለያዩ ምሁራንና ባለሙያዎች ዕውቀትን በመስኮቱ በኩል ከተፍ ከሚሉ ሸማቾች ደግሞ ገንዘብን እየሰበሰበ አእምሮውንም ኪሱንም የሚሞላ ብልህ ሰው ቢሆንም ከጓዳው የሰማውን በመስኮት ለሚመጡት ሳይጠይቁት በመናገር ከንግዱ ባሻገር የዕውቀቱን ብቃት ለማሳየት መጣደፉ፣ ከእኔ በላይ አዋቂ የለም ከሚል ስሜት ውስጥ መግባቱ፣ በጥሞና የሚያዳምጡት ሁሉ አላዋቂዎች እንደሆኑ እርሱ ባይኖር መሐይም ሆነው ይቀሩ እንደነበር ማሰቡ ደግሞ ድክመቱ ነበር። ተሼ ቢቢሲው አንዳንዴ በመስኮቱ በኩል ለሚመጡ ሰዎች የሆነ ነገር ካወራ በኋላ እንደኛ ጠንከር ብላችሁ ተማሩ፣ አንብቡ፣ መረጃ ተከታተሉ፣ ሁሌ የተማረ ይግደለኝ እያላችሁ ወደ እኔ ሱቅ ከምትመጡ ከቤተ መጻሕፍት ሂዱ፣ እንደኛ ቸክላችሁ አጥኑ፣ ሰቃይ ተማሪ መሆን አለባችሁ እያለ ራሱን ከዓለማችን ታላቅ ዩኒቨርሲቲ የወጣ በማስመሰል አድማጮቹን እያንኳሰሰ ማስቀየም ምንም ለምዷል። አንድ ዕለት የተሼ የጫት ደንበኞች የሆኑ አምስት ሰዎች ወደ ሱቁ ጓዳ እየመጡ ሳለ ተሼ በመስኮቱ በኩል አንገቱን አስረዝሞ ለሸቀጣ ሸቀጥ ሸማቾቹ ከታሪክ፣ ከፖለቲካ፣ ከማህበራዊ፣ ከኢኮኖሚያዊ ጉዳዮች እያጣቀሰ የዓለም ወቅታዊ ጉዳዮችንም እየጠቃቀሰ በመሃሉም ተማሩ እንደኛ አንብቡ የሚል ጉራውን እየደባለቀ ማብራሪያ ሲሰጥ ሰሙትና ተደነቁ። የሚናገራቸው ሁሉ በጓዳው ውስጥ ከመጋረጃው ጀርባ ከዚህ ቀደም የተወሩ መሆናቸውን ያውቃሉና በማዳመጥ ችሎታው እያደነቁት ለሆነ ተንኮልም አጩት። ተሼ ለሸማቾቹ ምሁራዊ ማብራሪያውን እስከሚያበቃ ጠብቀውም በጓሮ በር በኩል ወደ ጓሮዋ ጫትና ቁም ነገር እንደ ጉድ ወደሚቃምባት ክፍል ገቡ። የተሸን መስተንግዶ ካገኙ በኋላም ባለ ሱቁን መሳቂያ መሳለቂያ ለማድረግ የዶለቱትን ወግ ጀመሩ። አይገርማችሁም? ባራክ ኦባማ እኮ ከሥልጣን ተባረረ፣ አለ አንደኛው። በምን ምክንያት? ሌሎቹ ጠየቁ። በአሜሪካ ነጋዴዎች ላይ የበዛ ግብር በመጣሉ ተቃውሞ ተነሳበትና ከስልጣን እንዲወገድ ተደረገ፣ አለ ተናጋሪው። ሌላው የጓዳው ደንበኛ ታዲያ በሱ የስልጣን ወንበር ላይ ማን ተተካ? ሲል ጠየቀ። ሳቅ ያፈነው ተናጋሪም ሮናልዶ ዲካፕሪዮ ፕሬዝዳንት ሆነ፣ አሜሪካንን ምራት ተባለ በማለት መለሰ። ሮናልዶ በታይታኒክ ፊልም ላይ የጃክን ገጸ ባህሪ ወክሎ የተወነው አሉ ሌሎቹ። አዎና፣ አለ ተናጋሪው። አይ ባራክ ኦባማ ሲያሳዝን፣ በነጋዴው ላይ ግብር ባያበዛ ገና ሀያ ዓመት ይገዛ ነበር ነበር ነበር፣ ተባባሉና ወደየግል ጉዳያቸው ገቡ። ተሼ ባለ ሱቁ ከመጋረጃው ተጣብቆ የጓዳውን ወሬ አንድም ሳያስቀር ቀሰመ። ለራሱ ደግሞ ደጋግሞ እያነበነበም የሮናልዶ ዲካፕሪዮን የፊልም አክተሩን ፕሬዚዳንት መሆን ጠንቅቆ አጠና። ባራክ ኦባማ በነጋዴው ላይ ግብር በማብዛቱ ከሥልጣን መውረድ ይገባዋል፣ ነጋዴውስ ከየት ያመጣል? ሲላሰበና ለሸቀጣሸቀጥ ሱቁ በየዓመቱ የገበረውን ማሰላሰል ጀመረ። በሐሳቡ ውስጥ ከመጋረጃው ጀርባ ያለ ግብር የሚያስቀመው ጫት ድንገት ጥልቅ ሲልበትም ለማስወገድ መታገል ያዘ። ለራሱ ብቻ በሚሰማ ድምፅ በባራክ ኦባማ ቦታ የፊልም አክተሩ ዲካፕሪዮ ተተካ፣ ወረደ፣ ተተካ፣ ወረደ፣ ተተካ እያለ ብቻውን አለበነበ። ይህንን ወሬ ከደንበኞቹ በሰማ በሁለተኛው ቀን ጉዳዩ በግብር አከፋፈል ዙሪያ ከንግድ ማህበረሰቡ ጋር ስለመወያየት በሚል ርዕስ የተጻፈ የጥሪ ደብዳቤ ከክፍለ ከተማው ደረሰውና በውይይቱ አዳራሽ ተገኘ። ሰብሳቢዎቹ አጀንዳዎቻቸውን አስደምጠው ካበቁ በኋላ የተሳታፊዎቹን ጥያቄዎች ማስተናገድ ሲጀምሩ፣ አስተያየት ሰጪዎች እጃቸውን እያወጡ ግብር በዝቶብናል፣ የምንጠየቀው ገንዘብ ገቢያችንን ከግምት ያላስገባ ነው ይሁን ባላችሁት ተስማምተናል አልተስማማንም ማለት ሲጀምሩ ተሼ ባለሱቁ እስካሁን ከሰማቸው ተናጋሪዎች የተሻለ አስተያየት እንደሚያቀርብ ባለ መጠራጠር እንደውም እሱ አውርቶ ሲያበቃ አዳራሹ በጭብጨባ እንደሚገልጥ እንዳንተ ያለ አዋቂ ከየት ይመጣል የልባችንን በበሳል ንግግር ገለጽክልን የሚሉ ሙገሳዎችንም ከአዳራሹ ተሰብሳቢዎች ለማግኘት በመቻኮን እጁን አወጣ። ሰብሳቢዎቹ እንዲናገር ፈቀዱለት። ከወንበሩ በመነሳት በታላቅ ትሕትና ስለ ተሰጠው ዕድል ካመሰገነ በኋላ የደንበኞቹን የጓዳ ንግግር እያስታወሰ እንዲህ አለ። በእኛ በነጋዴዎች ላይ ከመጠን ያለፈ ግብር መጫን ተገቢ አይደለም። በአፋጣኝ የእርምት እርምጃ ካልወሰዳችሁ የአሜሪካው ፕሬዚዳንት የባራክ ኦባማ ዕጣ ነው የሚገጥማችሁ ባራክ ኦባማ ሰሞኑን ከስልጣኑ ተወግዶ በታይታኒክ ፊልም ላይ ጃክን ሆኖ ሲተውን የምናውቀው በፊልም አክተሩ በዴካፕሪዮ የተተካው ነጋዴው ላይ የበዛ ግብር እንዲከፍል በመጠየቁ ነው። የአሜሪካ ዕጣ በኢትዮጵያም እንዳይመጣ አፋጣይ ማስተካከያ ሊደረግ ይገባል።